አሰላሙ አለይኩም ወራህመቱላህ ወበረከቱ። ውድ የሙስጠፋ የዩቲዩብ ተመልካቾች እንዴት ናችሁ? ሰላም ናችሁ? ሆይ እኛለን፣ አልሐምዱሊላ ሰላም ናችሁ? ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? እኛ ሰላም ነን፣ አልሐምዱሊላ። እንዴት ናችሁ እናንተ? ያው ድምጻችን ላይ ሊሰማችሁ ይችላል። ውጭ ላይ ነን ካሜራማንም የለንም በስልክ ነው የምንቀርጸው ሩቅ ነው ድምጻችን እናንተ ናችሁ ደህና ናቸው የዛሬ ደግሞ በአዲስ ነገር ብቅብለናል ማለት ነው ዛሬ ያው ሀዲቃ ወጥተናል እና ደግሞ ብዙዎቻችሁ ስለሙስጠፋ እየጠየቃችሁ ስለሆነ ካሁን በፊት አንድ ቪዲዮ ሰርተናል ግን ያ በቂ ያልመሰላችሁ መሰለኝ ያለውን ነገር ስለሙስጠፋ ዘርዘር አድርገን እንነግራችኋል ስለሙስጠፋ ዘርዘር አድርገን ግን እንዴት ነው ቤተሰብ ላይክ እያደረጋችሁ አይደለም፣ ቪውም ቀንሷል። የቪው ሙስጠፋ ቤተሰቦች ስ የት ሄዳችሁ ነው? እስኪ አለን በሉ ኮሜንት ላይ። የምር እሱ ራሱ እንዴት ነው ዩቲዩብ እንዴት እየሄደ ነው ምናምን ሲል ቪው ቀንሷል ምናምን ብዬው የምር ተበሳጭቷል። እኔ ገባችሁ እና ላይክ አድርጎ ቪውም እንዲጨምር ሼር አርጉ። እና ስለሱ ደግሞ አዲስ ነገር አለ እናግራችኋለሁ እና ውድ ተመልካቾቻችን ባለፈው ቪዲዮ ሰርተን ነበረ ማለት ነው። አጭር ቪዲዮ ነው። እኔ ብዙዎቻችሁ አላያችሁት መሰለኝ። ብዙ ሰው ማለት ይጠይቆናል ስለ ሙስጠፋ፣ በውስጥም ይጠይቁናሉ፣ ሙስጠፋ የት ሄዶ ነው እያሉ ማለት ነው። ሙስጠፋ የትም አልሄድም አለ ማለት ነው። ያው ኢትዮ ሚዲያ ላይ መውጣት አልፈለገም። ባለፈው ተናግረናል እንዳያችሁት። ሙስጠፋ ሀገር ነው ያለው ኢትዮጵያ ማለት ነው። እና ኢትዮጵያ ስለሆነ አልተመቻቸለትም፣ ያው ገጠር ስለሆነ ያለው ሚዲያ ላይ መውጣት ኦንላይን መግባት አይገባም። ፌስቡክ ላይ አዎ ለረጅም ሰዓት ዩቲዩቡን እንደምታውቁት አልተሰራበትም ምንም ቪዲዮ። አሁን እራሱ እኛ እንድንሰራበት ያደረገው ለምንድን ነው አንደኛ እና ስለ ሙስጠፋም ብዙ ጥያቄ የምጠይቁ ያው የተመለሰላችሁ ይመስለኛል። እንግዲህ የእስቂኛን ናበረታትም ለሙስጠፋ ያላችሁ ፍቅር የምር በጣም ደስ ይላል፣ ያስቀናል ማለት ነው። ብዙ ጊዜ ኮሚንት ላይ ሙስጠፋ እሷ ነው የምትሉት፣ በቃ ሙስጠፋ የት ነው ያው ነግረናቸዋል። በሰፊው ብ ዛሬ ደግሞ ለእናንተ ስንል ነው ሀዲቃ ወተን ስለ ሙስጠፋ አንዳንድ ነገር እኔ አብራርተን ለመናገር ሞክረናል። እንግዲህ የተረዳችሁ ይመስለኛል። ኢንሻላህ ሌላም ጥያቄ ካላችሁ እንደዚሁ ስለኛም ኮሜንት አድርጉ፣ ሼር፣ ሰብስክራይብ፣ በቃ ሁሉን ሁሉን ነገር አድርጉልን። እስኪ ደስ ይበለን ምር በቃ ማበረታት አጣቃላቸው አበረታቱን። በቃ ምንም አይከፈልበትም አይደለ? አዎ፣ አበረታቱን። ለሙስጠፋ ያሳያችሁትን ፍቅር ለእኛም ማሳዩን እና ሰብስክራይብ እኮ ብዙ ነው፣ ማሻላ ማለት ከሺህ በላይ ነው። ግን ግን ቪ ስላልታ አንፈርድባችሁም፣ አታውቁ እኛ በዛ ድንገት ነው የመጣ ነው፣ እኛ ራሱ ድንገት ነው የዘለቅ ነው ማለት ነው። ስለዚህ አንፈርድባችሁም፣ ግን ደግሞ ልመዱን እንግዲህ ይህን ምንም ማረጋ አንችልም። የሚያበላ ነው ደግሞ ይሄ ፊት አይደለም እንዴ እና ቤተሰቦች፣ ይህን ይመስላል። ዛሬ ሀዲቃ ወጣ ብለናል። ማሻላ አየሩ በጣም ነው የሚያምረው ዛሬ እንዴ! ነው ደስ በሻ ዘደ በጣም ነው ደስ የሚለው። እኔ ውጭ መውጣት አልወድም ነበረ ማለት ነው። በግድ ነው ያመጣኝ። ወጣ በሉ ተዝናኑ። እንደዚህ ፏ ብትንበሉ ምናምን አሲር ነገር ጠጣ እያረጋችሁ እንደዛ ያረጋችሁ ተፋበሉልኝ። እና በአዲስ ቪዲዮ እንመጣለን። ይቻላል፣ ነገ ጠብቁን። በቃ ሰላም ሆኑልን፣ በቀጣይ ቪዲዮ እንገናኝ። በቃ እንወዳቸዋለን። መልካም ቀን። እና ሙስጠፋ ለረጅም ሰዓት አልሰራበትም። ለዛም ያልሰራበት ምክንያት ገጠር ስለገባ ነው። ያው ዘመናዊ ግብርና ጀምሯል፣ እሱ ስራ ላይ ነው። ለዛ ነው ሚዲያውና፣ ደግሞ ገጠር ታውቃላችሁ፣ አብሮ አይሄድም። እዛ ነው ዩቲዩብን የሰጠን በስጦታ መልክ ስሩበት ብሎ ነው። ማለት ያው ሁለት ዓመት ሆኖታል። በነገራችን ላይ ዩቲዩብ ቪዲዮ ማየት ትችላላችሁ። ቢያንስ ሁለት ዓመት ሆኖታል ከሚዲያ ከወጣ ማለት ነው። ሳውዲ ነበረ፣ አገር ገብቷል። እና በቃኛ ለሚዲያ ማለት ነው። አገር ሲገባ የራሱ ሕይወት እየኖረ ስለሆነ ሚዲያ ላይ አይመጣም። እና ለዛ ነው ሙስጠፋ የትም አልሄድም። ደህና ነው፣ ምንም አልሆነም። ከዛ ስሩበት አለን። ቤተሰባችን ነው። እና እኛ ደግሞ ተረክበን እየሰራን ነው። እና ያው ደግሞ የሶዳ ጆች ከሆናችሁ ላይክ ያደርጋችሁ አበረታቱን። ቪዲዮ በጣም ወርዷል ቪው። ረጅም ሰዓት ስላሰራበት ዩቲዩብ ራሱ አደጋ ላይ ነው ያኒ፣ ካልታየ የሆነ ነገር ካልሆነ ሞኔታይዜሽኑ ራሱ ሊነሳ ይችላል። እና በቻላችሁ ታቅም ተባበሩን። እና ያለው ነገር እንደዛ ነው ስለ ሙስጠፋ አዲስ ነገር ካለ ደግሞ ሰላም በሉልን የምትለላችሁ፣ እኛ ሰላምታችሁ እናደርሳለን። ሰላም እንላችኋለን። ደህና ነው ሙስጠፋ። በቃ ኮሜንቱ በሙሉ ሙስጠፋ የት ነው ነው። ተወዱታላችሁ፣ ደግሞ ገራገር ነው፣ የሰው መውደድ አለው። ማሻአላ የእኔ ቤተሰብ ስለሆነ ደግሞ ደስተኛ ነኝ። የምር ብዙ ሰው እንደዛ ይላል እና ያለው ነገር እንደዛ ነው። ካሁን በኋላ በአዲስ ቻናል ሊመጣ ይችላል። እንግዲህ አመሻሽቶ እንሻላ በዚህም ከመጣ መጣ፣ በዚህ ካልመጣ ደግሞ በአዲስ ነው የሚመጣው ማለት ነው። ወደፊት ደግሞ የሚሆነውን ነገር ዙሮ እናሳውቃችኋለን። አብዱ ደረሳውም ስላለ እኛው ጋር ጓደኛዬ ነው። እሱም ያለውን ነገር ያሳውቃችኋል። በተረፈ ቤተሰብ መሆን ትችላለን።